በኢትዮጵያ ውስጥ ሱቅ ከመክፈት ጦርነት መክፈት ቀላል ተግባር ሆኗል። በዚህ ሂደት ውስጥም ብዙ ባንዳዊ ተግባራት፣ ብዙ የአገር ክህደት ወንጀሎች ተፈጽመዋል። የኦህዴድ ብልጽግናና ለእሱ ያደሩ ደጋፊዎቹ ከሻቢያ ጋር በመሆን የራሳችን ነው የሚሉትን አገር በመውጋት የባንዳነትን ደረጃ ከፍ አድርገውታል። ሻቢያ ፕሪቶሪያ ስምምነት ላይ ተረሳብን እያሉ በፓርላማ ሲያለቅሱም አይተናል። የጨለማ ዘመን አጋራችን ተብሎ ሻቢያ ሲወደስም ሰምተናል። ልጅያሱ ልጅ እያሱ በ16 ዓመታቸው ያላደረጉትን ቀዳማዊ ኃይለ ሥላሴ በ44 ዓመት የሥልጣን ዘመናቸው የተጋደሉለትን ደርግ በ17 ዓመት ውስጥ የተከላከለውን ኢህአዴግ ከ20 ዓመታት በላይ በፖሊሲም በድንበርም እንዳይደፈር የታገለለትን የኢትዮጵያ ሉዓላዊነት ብልጽግናዎችና መንጋ ደጋፊዎቻቸው ከሻቢያ ጋር ሆነው ኢትዮጵያውያንን በመጨፍጨፍ በአንዳነታቸውን አረጋግጠዋል። ሻቢያም ተጋብዤ ገብቼ የተዋጋሁ ተመስግኝ ወጣሁ በማለት የአዲስ አበባው ቤተመንግሥት ሰዎችን በአንዳዊ ተግባርና የአገር ክህደት ለዓለም አሳውቋል። በአንዳነት ደረጃ ቢኖረው ተራ ቁጥር አንድ ላይ የሚቀመጠው የብልጽግናው ስብስብና በሱ ዙሪያ የተሰባሰበው ምዕመን አሁን ደግሞ ተራው ሻቢያን መውጋት ነው ያለ ይመስላል። ሱቅ ከመክፈት ይልቅ ጦርነት መክፈት በቀለለባት ኢትዮጵያ ይህማ ሊሆን አይችልም አብይ ወታደራዊ አቅማቸው ተዳክሟል በሀገር ውስጥ በርካታ ታጣቂ ኃይሎችም ተነስተውባቸዋል የኢኮኖሚው ጉዳይ እየደቀቀ ነው ስለዚህም ይህንን ጦርነት አይጀምሩትም ወዘተ የሚሉ አስተያየቶች እርባና የሚኖራቸው አይሆንም። የብልጽግናዎቹን አለቃ እንዲህ ባሉ ምክንያታዊና ሳይንሳዊ ትንታኔዎች መመልከት እንደማያዋጣ ያለፉት ዓመታት አሳይተዋል የሚሉ አንድ የቀድሞ የብልጽግና ባለሥልጣን ሻቢያን ይዞ ኢትዮጵያን መውጋትና ኢትዮጵያውያን ላይ ክህደት መፈጸም እጅግ ከባድ ነገር ነበር። ራሳቸው አብይም እንደተናገሩት ይህ ተግባር እንደማይፈጸምና በየትኛውም የኢትዮጵያ ታሪክ ታይቶ የማይታወቅ የወንጀል ድርጊት ነው ሲሉን ነበር ይህንን ያደርጉትምም ሲባል ነበር። በተግባር ግን አድርገው አሳይተውናል። ስለዚህ ጠቅላይ ሚኒስትሩን እንዲህስ አያደርጉም ብሎ መገመት ተገቢ አይደለም ይላሉ በእርግጥ ጠቅላይ ሚኒስትር አብይ እንዲህ ያለ ጣጣ ስለሚኖረው ይህንን ሊያደርጉ አይችሉም ይህ ከመሪ የሚጠበቅ ተግባር ስላልሆነ ደግሞም አገርንና ህዝብን አደጋ ውስጥ የሚከት ነገር ስለሆነ አይፈጽሙም በሚል መገመታቸው እስካሁን አቆይቷቸዋል ሁለተኛው ደግሞ ዝቅ ተደርገው መታየታቸውም ጠቅሟቸዋል ስርዓት የሚያውቅ አንደበቱ የማይዘባርቅበት አስልቶ መናገር የሚሆንለት የአገርን ጥቅም ከግል ስሜቱ መነጠል የሚችል ወዘተ መርህን እውነትን እውቀትንና የአገር ጥቅምንና ክብርን ያማከለ ሰው ፈረንጆቹ ስቴትስማን ይሉታል። የብልጽግናዎቹ አለቃ ግን ከእነዚህ መስፈርቶች አንዱንም ሲያሟሉ ታይቶ አይታወቁም። እናም ስሜት፣ ዕለታዊ ፍላጎት፣ እልህ፣ ለጥቂት ቀናት የሚቆይ ዝና እንጂ የአገር ጥቅምና የህዝብ ፍላጎት ግባቸው ሆኖ አያውቅም። አሁንም ለኢትዮጵያ ዘላቂ ጥቅም በማሰብ ሳይሆን ከግል ስሜትና ግለሰባዊ መናናቅ በመነጨ ጦርነት ሊከፍቱ ይችላሉ የሚለውን አስተያየት የሚያነሱ ሰዎች ደጋፊዎቻቸው፣ ግን ያስገርማሉ ይላሉ። ብልጽግናም ሆነ ደጋፊዎቹ በአንድ በኩል ከሻቢያ ጋር የነበረው ስምምነትና አፈጻጸሙ እንዲገመገም አይፈልጉም። በሌላ በኩል ደግሞ አብይ ለአገርና ህዝብ ስለሚጠቅም አድርገዋለሁ ብለው ያደረጉት አንድም ነገር የለም። አገሩን የሚበጠብጠው ኃይል መቀሌ ስላለ የትግራይን ጦርነት አካሄጄ ኢትዮጵያን የሰላም ደሴት አደርጋታለሁ አሉ። እስካሁን ያልበረደ ዕልቂት ፈጽመው ቁጭ አሉ። ከኢሳያስ ጋር የተደመርነው አሰብን ለመካፈል ነው ብለው ከሶማሌላንድ ጋር ተፈራርሜ ቀይ ባህር ገባሁም ብለው ነዳጅ አገኘሁ ብለው በአደባባይም ተናግረው አንዱንም አላሳኩትም። ታዲያ ይህንንስ ሊያሳኩት ይችላሉ ወይ ብሎ የሚያስብ ለአገር የሚጠቅም ተግባር ይከውናሉን ብሎ ከዝንብ ማር የሚጠብቅ እሱ አያሳዝንም ወይ ሲሉም በዚህ አገዛዝ ደጋፊዎቹና ያልተቀነሱ ነባር ተደማሪዎች ይገረማሉ። እንዲያም ሆኖ ይህንን ጦርነት አይቀር የሚያደርጉ አራት ምልክቶችና አራት ምክንያቶች አሉ። ድሮኖች ሁሉ ወደ አሰብ ይበራሉ ወይስ ወደ አዲሃሎ ይተኩሳሉ የሚለውን ጥያቄ እውን የሚያደርጉትን አራት ምክንያቶች እናስቀድም። ይህ ኢሳያስ አፈወርቂን የሚያስፈነድቃቸው ፊልጶስ ወልደ ዮሐንስን የሚያፈነከንካቸው ህፃን ልጅ ጠቅላይ ሚኒስትር አብይን የሚሳደብ ነው። ውሃ ሰማያዊ ነው የሚል መሀይም ጨቅላ የማያውቅ ጠንቋይ አቅሙን የማያገናዝብ እኛ ያደረግንለትን የረሳ ወዘተ እያለ ህፃኑ በመድረክ ላይ የኢትዮጵያውን ጠቅላይ ሚኒስትር ሲዘልፍ የኤርትራ ባለስልጣናት ከሊቅ እስከ ደቂቅ በሳቅ ያውካካሉ። ይህ የሆነው በአምናው የምጽዋ ድግስ ላይ ነው። እንዲህ ያሉትን ነገሮች በህፃን ልጅ ብቻ ሳይሆን ከራሳቸው ከአቶ ኢሳያስ አፈወርቂ ጀምሮ በኤርትራ ዲፕሎማቶችና ሚዲያዎች መስማት የተለመደ ሆኗል። ጠቅላይ ሚኒስትር አብይን ከፍ ዝቅ አድርጎ ማዋረድ ይሁነኝ ብለው የያዙት አላዋቂ ጨቅላ፣ ያልጸና፣ በጥባጭ፣ አተራማሽ ወዘተ እያሉ መናገር ያዘወተሩት ጉዳይ ሆኗል። ይህ ለጠቅላይ ሚኒስትር አብይ እጅግ የሚያምና የሚያበሳጭ የበቀል ካራም እንዲመዙ የሚያስችላቸው በቂ ምክንያታቸው ነው። ከዚህ በፊት የትግራይ ባለሥልጣናት ሰደቡኝ ብለው በቂምና በቀል እንዲሁም በጥላቻ ለመግደል ውጊያ መክፈታቸውን መናገራቸው አይዘነጋም። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ? ዘፈን እስክስታ እስኪወረድበት እኮ በቀን ሶስት ሰዓት እና አራት ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውል አለ። ማንም ሰው እኔን በግል መስደብ አይችልም። ሀሳቢ መቃረን ይችላል። ከሀሳቢ ጋር መታገል ይችላል። በግል ግን መስደብ አንዳንዱ እኮ እናቴን ይሰድባል እንኳን እኔ። ይህ ትክክል፣ እሱን መስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበት። እሰርብ ዝም ትላለህ አንተ ከጠቅላይ ሚኒስትር አብይ ባህሪና ከዚህ ቀደም ካደረጉት አንጻር ተነስቶ የገመገመ ሰው ከሻቢያ ሰዎች ዘንድ የሚነሳባቸውን አሳንሶ የማየት አጣጥሎ የመጥራትና የመናቅ ዝንባሌ ለጦርነት ምክንያት ሊያደርጉት ይችላሉ የሚለው ቀዳሚ ሰበብ ሊሆንለት ይችላል። በተደጋጋሚ እኔን የሰደቡኝ ሰዎች እኔን የናቁኝ ወዘተ እያሉ ሲናገሩ የተደመጡት አብይ ነገሮችን ግላዊ ወይም ፐርሰናል አድርገው ስለሚመለከቱት ይህ ብቻውን ለጦርነት ሰበብ እንደሚሆናቸው ከዚህ በፊት ባደርጓቸው ተግባራትና ባካሄዷቸው ጦርነቶች ታይቷል። እናም የመጀመሪያው ምክንያት የሻቢያ ሰዎች የአዲስ አበባውን ጠቅላይ ሚኒስትር በተደጋጋሚ ማዋረዳቸው፣ መዝለፋቸውና በንቀት መመልከታቸው አብይ እንደለመዱት አሳያችኋለሁ ብለው እንዲዘምቱ ያስችላችኋል፣ የሚለው አሳማኝነት አለው። ይህ ይንቁኛል ይሰድቡኛልም የሚለው ሰበብ ደግሞ ከዚህ በፊትም በአገር ውስጥ ላካሄዱት ጦርነት ግብአት ሆኖ ስላገለገላቸው ዘንድሮ ደግሞ በውጭ ሊያደርጉት ይችላሉ። ከሻዕቢያ ባለስልጣናት ጋር የነበራቸው መረን የለቀቀና ከመርህ የራቀ ግንኙነት ደግሞ በደንብ ገላልጦ ስላሳያቸው ግምት ላይ ጥሏቸዋል። ሁለተኛው ምክንያት በሚቀጥለው ዓመት ይካሄዳል የሚባለው ምርጫ ነው። ጠቅላይ ሚኒስትሩ አንድን ጦርነት ሲያካሂዱ የሚጀምሩት ህዝብን ንቀው ህዝብንም ኢላማ አድርገው ነው። የሰራዊቱ ስነ ልቦና፣ ከህዝብ ጋር ያለው ግንኙነት፣ የምገባበት ጦርነት የሚያልቅ ጦርነት ነው ወይ፣ ፍትሐዊ ስነው ወይ፣ ይህንንስ ማካሄድ የሚችል አቅም አለኝ ወይ፣ ወይም ፓወር ፕሮጀክት ማድረግ የሚያስችል ወታደራዊ ቁመናና ህዝባዊ አንድነት ላይ ነኝ ወይ በዚህ ጦርነት እነማን ሊሳተፉ ይችላሉ ወዘተ የሚሉትን የጤናማ ሰው ትንታኔዎች ሳይሆን ዕለታዊ ስሜታዊና ሰሞነኛ አጀንዳዎችን መርጦ ወደ ጦርነት መግባት ከዚህ ቀደም ያስለመዱት ተግባር ነው። በ2012 የነበረውን ምርጫ በራሳቸው ፈቃድና ፍላጎት በማራዘም ይህንን ተከትሎ ተቃዋሚዎቻቸውን በማሰርና በመግደል የትግራይንም ጦርነት በማካሄድ ዛሬ አለኝ የሚሉትን ህገ ወጥ ስልጣን እንዲያገኙ አስችሏቸዋል። በሚቀጥለው ዓመት መካሄድ የሚጠበቅበት ምርጫ ቀርቶ እሳቸው ህገ መንግሥት ተቀይሮላቸው እንደ ቱርኩ ኤርዶሃን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት የሚቀየሩበትን እድል እንዲያመቻች የምክክር ኮሚሽን ያሉትን የአዛውንቶች ክበብ አሰማርተው ነበር። ህገ መንግስቱን በህገ መንግስቱ ላይ በተቀመጠው አሰራር መሰረት ማሻሻል እንደማይችሉ ስለሚያውቁ በዚህ ኮሚሽን አማካኝነት ህገ መንግሥት ቀይረው ፕሬዚዳንት ለመሆን በሚቋምጡበት በዚህ ወቅት ይህ ኮሚሽን በሚፈለገው ፍጥነት ስራ ሰርቶ እሳቸው በሚፈልጉት ርቀት ሊጓዝላቸው አልቻለም። ስለዚህ የሚቀጥለውን ዓመት ምርጫ ልክ እንደ 2012ቱ ለማራዘምና ኮሚሽኑ የህገ መንግሥት ቅየራው እንዲያከናውን የሚያስችለውን ተጨማሪ ጊዜ ለማግኘት ሲሉ ጦርነት ሊከፍቱ ይችላሉ። ጦርነቱ እንደተከፈተም አገር ብሔራዊ ደህንነቷ ስጋት ውስጥ በገባበት በዚህ ወቅት ጦርነት እያለ ምርጫ እናካሄድም ብለው ሊከለክሉ ይችላሉ። ከዚያም ጦርነቱ ውጤት ባይኖረውም ምርጫው ከተራዘመ በኋላ ልደራደር ብለው ጦርነቱንም አቁመው ልክ የትግራይን እንዳደረጉት ሁሉ በጦርነትም ሰላምም የለም መንፈስ የመቋጨት ህልም ሊኖራቸው ይችላል። ይህም በቀጥታ የሚገናኘው በድጋሚ ስልጣንን ህገወጥ በሆነ መልኩ ማቆየት ከሚለው ጋር ነው እናም ሁለተኛው የጦርነታቸው ምክንያት ሊሆን ይችላል የሚለው መላምት ይቀጥላል። አንዳንዶች እዛ በጣም ብዙ ሚሊሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በሚሊሻ ቁጥር አይኖራ። ውጊያ የሚሸከመው ብዙ ነገር አለ። አልተዘጋጀውም ተዘጋጅቻለሁ የሚል ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት ባጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን። አብይ ጦርነትን እንዲህ አድርገው የሚመለከቱት ቀላል ነገር ነው። በ2013 የዓለማችን እንደ ማፋሳሽ ጦርነት ከማካሄዳቸው 54 ቀናት አስቀድመው የሰጡት ቃለ ምልልስ ነበር። ብዙ ህዝብ ስላለኝ ኢኮኖሚውም እኔ የምመራው ስለሚበልጥ በአጠረ ጊዜ የሚጠናቀቅ ነው ብለው ነበር። ጦርነቱ ግን እስካሁን አላለቀም። ወደ ኤርትራ የሚያደርጉት ውጊያም እንዲህ ባሉ ቀላል ግምገማዎች ላይ የሚመሰረት የ120 ሚሊዮን ህዝብ አገር ስለሆንኩ፣ ሻቢያን አለም ስለሚጠላው፣ የኤርትራ ሰራዊት በሽማግሌዎች የሚመራ ስለሆነ ወዘተ የሚሉ ትንታኔዎችን ይዘው ሊዘምቱ ይችላሉ። እኔስ ህዝብ አይጠላኝም ወይ? አለምስ ይወደኛል ወይ? ይህ ጦርነት በአገር ውስጥ የደጀ ንጥረት በውጭ የጠላት ብዛት አያደናቅፈውም ወይ? ይህንን ባደርግስ ቀይ ባህር አካባቢ ፍላጎት ያላቸው ሀገራት ሁሉ ዝም ብለው ያዩኛል ወይ? ደግሞስ በኃይል የተገኘ ወደብ ዘላቂ ጥቅምን ያረጋግጣል ወይ የሚል ትንታኔ ሊኖራቸው አይችልም። ስልጣኔን ለማክረም ከጦርነት ውጪ አማራጭ የለም። በአገር ውስጥ የፈጸምኩት በደል ከህዝብ አለ ያይቶኛል። የኑሮ ውድነት መፈናቀልና ጦርነት ያጎሳቆለው ህዝብም አንድ ቀን ሊነሳብኝ ይችላል። ስለዚህም አቅጣጫውን ለማስቀየር አገራዊ አጀንዳ ያለኝ መስዬ ከአይምኤፍ የተበደርኩትን ገንዘብ ይዤ ልዋጋ ከቤተ መንግስቴ አንድ ሺህ ኪሎ ሜትር ርቀት ላይ የማካሄደው ጦርነት ደግሞ በቶሎ ለስልጣኔ አደጋ አይሆንም ብለው ሊያስቡ ይችላሉ። እናም ይህ አገራዊ የውስጥ አጀንዳዎችን ወደ ጎን ለማለትና በአገር ውስጥ የሚነሱ ሌሎች አገራዊ ችግሮችን ለመድፈቅ የሚያስችል ምክንያት ለመፈለግ ሲሉ ወደብ ለማምጣት በሚል ሰበብ ሊዋጉ ይችላሉ። ይህም ሶስተኛው ምክንያት ሊሆን ይችላል። አሰብ መሽቶ ባየል ስንሰጥ ባድማ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛን ብቻ ለው አቋዋሉ ስሜቱ። ከሁለት ዓመት በኋላ ውጊያው ቆሟል ተመለሱ ሲባል እያለቀሱ ከተመለሱት አንዱ እኔ ነኝ። አቋዋሉ ስሜቱ አራተኛው፣ መንገድ የኢህአዴግን ውሳኔዎችና ሌጋሲዎች ማጥፋት ላይ ያተኮረው ፖሊሲያቸው ሊሆን ይችላል። በከፍተኛ ፍጥነት ሲያድግ የነበረን ኢኮኖሚ ማድቀቅ፣ ሰላማዊ የነበረን አገር በጦርነት እንዲማቀቅ ማድረግ፣ ሻዕቢያ ብሔራዊ ጠላት ነው ሲባል የጨለማ ዘመን አጋር ነው ማለት፣ አገር በርእዮተ ዓለም ለዚያውም በልማታዊ መንግስት ነው የምትመራው ሲባል የነበረውን እኛ አገር የምንመራው ያለ ርእዮተ ዓለም ነው በማለት በአጠቃላይ ድርጅቱን ከማፍረስ ጀምሮ ኢህአዴግ የፈጠራቸውን ተቋማት ማራከስና ማጥፋት ላይ ያተኮረው ያለፉት ዓመታት ተግባራቸው በብዙ አጀብ ብዙ አፍርሰው እንዲንዱ አድርጓቸዋል። ከነዚህ ውስጥ ብዙ ደክመው ያልተሳካላቸው አንዱ የህዳሴ ግድብ ነው የህዳሴ ግድብን ቆሞ እኔ ያራምድኩት ቢሉም ተዘርፎ እኔ አሳመረትኩበት እያሉ ቢለፉም እመኑኝ ይህ ለውጥ የመጣው ለህዳሴ ነው እያሉ ቢማጸኑም ግድቡን ከአቶ መለስ ዜናዊ ነጥሎ መመልከት ያልቻለው የአገሪቱ ህዝብ የእሳቸውን ፕሮፓጋንዳ ከቁብም ሊቆጥርላቸው አልቻለም ይልቁንም ሰባት ዓመት ሙሉ 35 በመቶ ለመጨረስ ጊዜ ያጠፉ ለግብፅ ምለው ሰጡት ውሃ የመያዝ አቅሙንና ኃይል የማመንጨት መጠኑን ቀነሱት የሚለው እውነተኛ መረጃ ህዝብን አሳምኗል። እናም ኢህአዲግ አሰብን ሰጥቷል የሚለውን የኢሰፓና የቀድሞ የኢትዮጵያዊነት ደረጃ መዳቢዎች ነባር ፕሮፓጋንዳ በመንተራስ ኢህአዲግ ያሳጣችሁን ወደብ እኔ ላመጣላችሁ ነው ብለው ያዙኝ ልቀቁኝ ሊሉ ይችላሉ። ይህንንም እውነት ነው ብለው ያሰቡ ሰዎች ይዘው መልቀቅ ብቻ ሳይሆን አጅበውም ሊያግዟቸው እንደሚችሉ ማሰባቸው አይቀርም። እናም በነባሩ የኢህአዲግ ፖሊሲና አስተሳሰብ ላይ ያላቸውን ተቃርኖ ከሚያሳዩባቸው አጋጣሚዎች አንዱ አድርገው ሊመለከቱት ይችሉ ይሆናል። ይህም ይህ ጦርነት አይቀሬ ከሚያደርጉ ምክንያቶች አራተኛ ላይ መቀመጥ ይችላል። እነዚህ ካለፉት ዓመታት የጠቅላይ ሚኒስትር አብይ ባህሪያትና እሳቸውን ለጦርነት ከሚያበቁ ምክንያቶች በመነሳት ሊወሰድ የሚችል ግምት ነው። ግን ደግሞ ከእነዚህ አራት ምክንያቶች በተጨማሪ ይህንን በኤርትራ በኩል የሚደረግ ጦርነት እየተጋገርና እየተቦካ መሆኑን ለማሳየት በአራት ሊጠቃለሉ የሚችሉ በቂ ምልክቶች አሉ። የመጀመሪያው የባለስልጣናቱ መግለጫና አስተያየት ነው። ቀይ ባህር እንገባለን፣ ጊዜው አሁን ነው፣ ወዘተ የሚለው ንግግር ከጠቅላይ ሚኒስትር እስከ ኢታማጆር ሹም ከጄኔራል እስከ ደህንነት ኃላፊ ድረስ ብዙዎች እየተናገሩት ነው። በዚህ ጉዳይ ላይ ቃላቸው ያልተሰማው ከአስመራ ባለስልጣናት ጋር ባላቸው ሽርክናና የሻቢያን ሰዎች በማወዳደስ የሚታወቁት ምክትል ኢታማጆር ሹሙ አበባው ታደሰ ብቻ ናቸው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ካለም ከፍለን ኢትዮጵያ ወደብ ባለቤት መሆን አለባት። ትክክለኛ ጊዜ አሁን። እነዚህ ንግግሮች ይህንን ጦርነት አይቀሬ መሆኑን የሚጠቁሙ ናቸው። መሰል ንግግር በ2013 የትግራይ ጦርነት ዋዜማ ሲነገር እንደነበር የሚያስታውስ ማንም ሰው እነዚህ ሰዎች ምን እያሉ እንደሆነ መገንዘብ አይቸግረውም። ብልጽግናዎች ስለ ጦርነት ካወሩ እየቀለዱ ወይም እየዋሹ አይደለም። እነሱ የሚዋሹት ስለ ሰላም፣ ስለ ልማት፣ ስለ ህዝብ አንድነትና ሀገራዊ ፍቅር ካወሩ ብቻ እንጂ ስለ ጦርነት ከተናገሩ ለመዋሸት ብለው የሚያደርጉት አይደለም። እናም ይህ የመጀመሪያው በቂ ምልክት ነው። ሁለተኛው ምልክት በሙላቱ ተሾመ ስም ያወጡት ጽሑፍ ነው። በዚያ ጽሁፍ ኢሳያስ አፈወርቂ የምስራቅ አፍሪካ የቀውስ ምንጭ ናቸው፣ እሳቸውን ማስወገድ እስከ ሳህል ድረስም ሰላም ይፈጥራል፣ ለእናንተም ስደተኞች እንዲመጡባችሁና እንዲበዙባችሁ የሆነው በኤርትራው ፕሬዚዳንት ጥፋት ምክንያት ነው፣ የኒህ ሰው መወገድ ለዓለም ሁሉ የሚጠቅም ይሆናል የሚል መልእክት ያዝለው የአልጄዚራው ጽሁፍ ዓለም አቀፉን ማህበረሰብ በቀጣይ በኤርትራ ጦርነት ብንከፍት እንዲይዘው የሚፈልገውን ስንቅ እናቀብል በሚል ተነስተው ያደረጉት ነው ማለት ይቻላል። ሶስተኛው ምልክት ደግሞ ሻቢያን የምንዋጋው የፕሪቶሪያውን የሰላም ስምምነት ለማስጠበቅ ነው የሚለው ነው። በሙላቱ ተሾመ ስም በወጣው ጽሁፍ ላይ ኢሳይያስን ዓለም ከሚያውቀው የፕሪቶሪያ ስምምነት ጋር በማገናኘት ያንን አውሮፓ ህብረትና የተባበሩት መንግሥታት ታዛቢ ሆነው አሜሪካ አስተባብረው በአፍሪካ ህብረት ስም የተፈረመውን ዓለም አቀፍ ውል ኢሳይያስ ለማፍረስ ከህወሓትና ከሰራዊቱ ጋር እየሰራ ነው በሚል ወንጅሏል። ይህም እናንተ የደከማችሁበትን የሰላም ስምምነት ጭምር ኢሳይያስ እያደናቀፈብን ስለሆነ ልንፋለመው ነውና እወቁት እንደማለት ያለ ነው። በእርግጥህ ገለጻ በትግራይ ሠራዊትም ሆነ በህውሃት በኩል የሰላ ትችት ገጥሞታል። በተለይ ሰራዊቱ ከባዕድ አገር ጋር ሆነህ ህዝባችንን ከወጋህ፣ አሁንም አገራችንን በወረራ እንዲያዝ አድርገህ ስታበቃ እኛን መልሰህ ከሻቢያ ጋር በመተባበር ወንጀል ለመክሰስ ሞራሉን ከየት አገኘኸው ሲል ባወጣው ተቃውሞ ነውሩን በድጋሚ ያጋልጦበታል። ብልጽግና ግን ነውር ጌጡ ነውና የኤርትራ ሰራዊት በኢትዮጵያ ሉዓላዊ ግዛት ውስጥ ስለሚገኝ ይውጣልኝ በማለት ዓለምም የሚያውቀውን እውነትና የዲፕሎማቲክ ቤተሰቡ በየቀኑ የኤርትራ ሰራዊት ይውጣ እያለ የሚናገርለትን ይህንን ጉዳይ እንደ ሰበብ መጠቀም ብቻውን የሚበቃው ቢሆንም የመረጠው ግን ወያኔና ሻቢያ እያሴሩብኝ የአማራ ኃይሎችንም ሻቢያ እያስታጠቀብኝ ነው የሚለውን ሆኗል። ትናንት የራሱን ሀገር ለመውጋት የጋበዘውን ሻቢያን አሁን ደግሞ የተቃዋሚዎቹ አጋር አድርጎ እየከሰሰው ነው። በዚህ ሰበብ ኤርትራንም ወራለሁ ማለትን መርጧል። ጥያቄው በአገር ውስጥም ሌላ ከፋፋይ አጀንዳ ከማምጣት የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ ገብቷልና ይውጣልኝ፣ ካልሆነ ግን ሉዓላዊነቴን አስከብራለሁ ማለት ለምን አልመረጠም የሚለው ነው። ለዚህ ምላሽ የሰጡ አንድ አስተያየት ሰጪ ይህ መንግሥት ኤርትራ በኢትዮጵያ ግዛት ውስጥ መኖሯን አምኖ እንዲወጣ ከጠየቀ ጎንደርም ሱዳንን አስወጣልኝ፣ ደቡብ ክልልም ደቡብ ሱዳንን አባርልኝ የሚል ግፊት ሊያመጡበት ይችላሉ። ደግሞም ሁሉንም አገሮች ጋብዞ ስላስገባቸው ውጡ የሚልን መከራከሪያ ለማቅረብ ይቸገራል ይላሉ። እናም ሦስተኛው ምልክት ሻቢያ የሰላም ስምምነቱን እያደናቀፈ ነው የሚለው ፕሮፓጋንዳ ሆኗል። ይህንን ደግሞ በተለይ የአውሮፓ መንግስታት እንዲያውቁት ተደርጓል። አራተኛው በቂ ምልክት በሻቢያ በኩል የሚደረገው ወታደራዊ ዝግጅትና ብልጽግናም የሚያደርገው እንቅስቃሴ ነው። እነዚህ አራት ምክንያቶችና አራት ምልክቶች ቀጣዩን ጦርነት አይቀር ያደርጉት ይሆናል የሚለውን ግምት የሚይዙ ሰዎች የሁለቱ መንግስታት ወቅታዊ ሁኔታና አቅም፣ እነሱን የሚደግፏቸው የውጭ መንግስታትና የኃይል አሰላለፋቸው፣ ዓለም አቀፋዊና አካባቢያዊ ሁኔታ ወዘተ ምን ሊመስል ይችላል የሚለውን ጥያቄ ያብራሩታል። በቀጣይ ዝግጅቶቻችን እነዚህን ነገሮች በተናጠል እንመለከታቸዋለን። በተለይም ከአዘርባጃን ወደ አዲስ አበባ ሲጓጓዝ የነበረውን የጦር መሳሪያ ሻዕቢያ ያስቀረበትን ምስጢርና የአፍሪካ ህብረት ሸምጋዮች ይህንን መሳሪያ ለማስመለስ እያደረጉት ስላለው ጥረት በዝርዝር ወደ እናንተ እናደርሰዋለን። እስከዛው መልካሙን ሁሉ መመኘት እንሰናበታለን።